ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ትርብርፍ በልኝ። እንኳን ደህና ቆያችሁ። ከስር ድምጽ አለ። እኔ ምን አውቄ። የዛሬ ርዕሴ ደግሞ በጣም ነው የሚያስቀው እና ተማሩበት፣ ተወያዩበት ማለት ነው። በፍቅር ውስጥ ትንሽዬ ግርግር አስፈላጊ ነው ላ እና ማለት ድ ነው። ቤተሰቦችዬ እንኳን ደህና መጣችሁ እያልኩኝ በድጋሚ ማለት ነው። እና በፍቅር ውስጥ ትንሽ ግርግር ያስፈልጋል ይላል። ልክ እንደ ሀዩና እንደ ሳይደው ማለት ነው። ትላንትና ሲሰራ የነበረው ቪዲዮ ደግሞ ዋው! ለምን ሁለቱ ሁለቱ ሳይደው ጎበዝ ነው። ሁለቱ ሴቶች ግን ያስታውቅባ ያስታውቅባቸዋል ማለት ነው። ድራማ እየተሰሩ እንደሆነ እና ሃዩ በነገራችን ላይ ቸኳላ ናት። ራቁ ነው። ችኩል ችኩል የምል ሰው ታውቃላችሁ?

እና ለማንኛውም ውድ ቤተሰቦቼ እየመጣችሁ ከልብ አመሰግናችኋል። ክብሩልኝ ሁለት ሺህ ሰው ይታየኛል ማለት ነው። አመሰግናለሁ። ቤቴ ላይ እንትን ድምጽ እና ትንሽ ስታዳምጡ ጆሮአችሁ

የምር አመሰግናለሁ። እነዚህ ሁለት ሰዎች ደንበኞች፣ ክቡራን ጌታ በጣም ነው ማመሰግናችሁቻችሁ ይባረክ ጊዜያችሁ፣ ሰዓታችሁ እግዚአብሔር በሉ እንግዲህ ወደ መቀጥለው ነው የምንወስዳቸው። እዛ ላይ ትንሽ ተደባበሩና ከዛ በኋላ ደግሞ እንገናኛለን ማለት ነው። እሺ ቤተሰቦችዬ፣ ሰላይክም አድርጎ ሰብም አድርጎ ትንሽ ተገኑ ብሎኛል ያለበል